የእግዚአብሔር ቤት በእግዚአብሔር እንጂ የምትጠበቀው በእግዚአብሔር እንጂ የምትመራው በሰው አለመሆኑ እያዩ ነው። አልተማሩም እንጂ እነሱ በማይከፈት ነገር ዘጉት፣ እግዚአብሔር በጥበቡ ከፈተው። እግዚአብሔር ስልጣን አለን ብለው በስልጣናቸው ተመክተው ብዙ ዘመን ብዙ ነገር ሲሰሩ ታገሳቸው፣ ከስልጣን አዋረዳቸው። እንግዲህ እንደ ናቡከደነጾር እያደረጋቸው ነው ብል እንደው ማጋነን አይሆንብኝም። ለመማር ተጠይ ሰው አንድ ቃል በቂው ነው፣ ግን አሁንም አልተማሩም። ነገር ግን ባለቀ ሰዓት ያን ጥያቄ ማንሳታቸው ተሸናፊነታቸውን የሚያሳይ ነው። ለድርድር መምጣት አልነበረባቸው። እነዚህ ሰዎች እንግዲህ ይህንን ነገር ደግሞ ለበለጠ ማብራሪያ እንዲረዳ እስቲ አቶ ተደደ መስመር ላይ ያሉ፣ እሳቸው ማብራሪያ ይሰጡበታል። ወደ እሳቸው እንሄዳለን። በአጠቃላይ በአሁኑ ሰዓት ትናንትና የኮርት ውሏችን እንዴት ነው የሚለውን ነገር ነው በሂደት በምን መልኩ ነው ይሄንን የምንወጣው የሚለው ነገር ስና መጀመሪያ በሁለት ደቂቃ ሲቀር ነው ያው ክሱን አንስተናል አሉ። በእኛ በኩል እንግዲህ በአራት ዋና ዋና ችርቱዞች ዙሪያ ላይ ተዘጋጅተን ሬስትሬኒንግ ኦርደር ተሰጥቶ ቤተ ክርስቲያኒቷ እንዳትዘጋ ነው የእኛ ጩኸት ስለነበረ ያንን ኢሚዲየትሊ ድሮፕ ሲያደርጉ ቤተ ክርስቲያን ክፍት እስከሆነች ድረስ እንግዲህ የሚሉትን ነገር መስማት አለብን። እንግዲህ አምስት አምስት ሰዎችን አቁሞ ነው ለማደራደር በዛን ሰዓት በቦርዱም በኩል የቦርዱ ተመራጮችን አላየንም፣ ከነሱ ጋር እንደራደርም። በመሀከል እንግዲህ የሚያደራድሩ የእኛ ጠበቃ እና የእነሱ ጠበቃ በመሀከል ሆኖ ነው እኛ ጋር ይመጣል መልስ። ቅድም ዶክተር አልማዝ እንዳለችው ነው ሂደቱ። ግን በአጠቃላይ ማየት ያለብን ምንድን ነው፣ ከድርድሩ ምንድን ነው ያገኘ ነው ችግ ለጉዞአችን ፍሬምወርክ ነው የተሰራው። ግሩፕ ፍሬምወርክ ነው ይሄ። ፍሬምወርክ ዝርዝር ሁኔታው ምንድን ነው። በዛሬውም ቀን ከጠበቃው ጋር ተገናኝቻለሁ። ደብዳቤው ከእነሱ ጠበቃ የመጣ ነገር አለ ወይ ብለናል። አልመጣም። በእኛ በኩል እዛ ኮርትን በላይ በነበርንበት ጊዜ ተነስተን ጠበቃው በሚያነብበት ጊዜ ላይ በተለይ እኔ ጠሪቹ አለሁ የእኛን ጠበቃ ይሄ ፖሊካ አይደለም ኦብጀክሽን ማቅረብ ይቻላል ብዬ ይችላል ኦብጀክሽኑን በወረቀት ስለምንመልስ ይሄ ዲሉን ገና አልጀመርንም። እነሱ ሲልቁ የእነሱ ዲል አይተን የሚጠቅመንን ተቀብለን ማካ የማይጠቅመንን እኛም እናስቀምጣቸው። አሁን ወደ ዘጠኝ አስር ነጥቦች አሉ፣ የኛ የራሳችን የምናስባቸው ያንን በዛ ዲል ላይ አካተን ወደ ኋላ እንመልሳለን። ያ በሚመለስበት ጊዜ ያንን እነሱ እሺ ብሎ ከተቀበሉ ቶታሊ ብዙም የክርክር ዘመን አይፈጅም፣ ብዙም ጉዳይ የለንም። ኦረዲ እኛ የምንፈልጋቸውን ነገሮች እናደርጋለን። የምናደርጋቸው አዲስ ስምንት የቦርድ አባላት ይሰየማሉ። ቤተ ክርስቲያኒቱ በአዲስ አመራር ላይ ትችት ወድቃለች። ሁሉም ነገር በአዲስ መልኩ በአዲስ ራእይ በአዲስ መንፈስ ሰንፎ የሚንቀሳቀስ ነገር ሊሆን ይችላል ብዬ ገምታለሁ። ስለዚህ ይሄንን አሁን የሚደረገውን ድርድር እነሱ የእነሱ ጠበቃ የሚል አይተን አንብበን ተረድተን የተረዳነውን ለእናንተ በአግባቡ አምትተን ለእያንዳንዱ አባል በእጁ ላይ ደርሶ በዛ ሰነዱ ዙሪያ ተወያይቶ የቤቱ ባለቤት እሱ ስለሆነ ከሱ የሚሰበስቡ አጀንዳዎችን አካተን ከተካተተ በኋላ የቤተ ክርስቲያኒቱን የበላይ ጠባቂ አማክረን የእሳቸው ፊርማ የኖረውን ሰነድ ነው ለኮርት የምንመልሰው። ስለዚህ በማንም ጀርባ የምንሄደው ነገር የለም። በእርግጠኝነት የሚደረገው ነገር በሙሉ ክሊር፣ እያንዳንዱ ሰው እኛ እኮ እያንዳንዱ ሰው ማወቅ የሚገባውን እንዲያውቅ እኛንም መጠየቅ መቻል አለበት። ትናንት በተለይ ማምሻውን በተደረጉ ስብሰባዎችም ላይ የተነሱ ነጥቦች ሁሉም ባካተተ መልኩ እናቀርባለን። ይህንን ነገር አይሄ አይዋትልኝም ካለ ኢንቨስቲጌሽኑ ይቀጥላል። በትናንትና ሁለት እኛም ደግሞ ካውንተር ክሌም አድርገናል። ካውንተር ክሌም ማለት ቀደም ሲል እነሱ ከሰውን ነበረ አንድ ሰው ክስ ከመሰረተ በኋላ መልሶ መክሰስ አይ ከሳሽ ሆኖ በቀረበበት ሰዓት መክሰስ ስለማይቻል ትናንትና እነሱ ክሳቸውን ድሮፕ ሲያደርጉ እኛ ካውንተር ክሌም አድርገናል። ያ ካውንተር ክሌም የቤተ ክርስቲያኒቷን ሕንጻ በተመለከተ አንዳንድ ነገሮች ቦርዱ ቀደም ሲል ያከናወናቸው የመተዳደሪያ ደንብ ክሰቶችን በተመለከተ እኛም ለኮርቱ ፋይል አድርገናል። ከሰ ናቸዋል ወደ አራት መልሰን። ስለዚህ ያ ነገሮች ስላሉ ቤተ ክርስቲያናችንም በአሁኑ ሰዓት በእኛው እጅ ላይ ሆኖ ዛሬ በተለያዩ ሚዲያዎች አንዳንድ ነገሮች ላይ ሳይ አስተዳዳሪው መጥቶ ከፍቶ፣ አስተዳዳሪው በምንም መልኩ የፍርድ ቤት ስርአትና ደንብ ሳይጠናቀቅ እኛ ጋር ሊደርሱ አይችሉም። ምክንያቱም በህግ የተያዘ ጉዳይ ነው። እኔን እኛ ለቦርድ ደፍሮ መጥቶ በቁልፍሌነት አይችል በአሁኑ ሰዓት ቤተ ክርስቲያን በእኛ እጅ ነች ያለችው። እኛ ሊቲጌሽኑ ይቀጥል ካሉ ሁላችንም ተስማምተ ሊቲጌሽኑ ይቀጥላል። ሁለት አመት ተኩል፣ ሁለት አመት ሶስት አመት ሊሄድ ይችላል። ያንን እያንዳንዱ ፖይንት ላይ ወጥተን ቴስቲፋይ ማድረግ እንችላለን። ያ የምናደርገው ምንድን ነው? ከእኛ ጋር ካውንተር ክሌም ስላደረግን የፍርድ ይዘቱ ይቀጥላል። ስለዚህ የቤተ ክርስቲያናችን አገልግሎት በአግባቡ ይሄዳል። በዛ መካከል የቦሮ ጭሜታ ዘመን ያልቃላል። ይሄን ይሄን የመሳሰሉት ነገሮች በእኛም በኩል ጠንከር ያሉ እርምጃዎች አሉ። አሁን ሰዎች በየአደባባይ ውህልልታ ምናምን ብሎ የሚችሉት ነገር ሁሉ ከእውነት የራቀ ሀሰት መሆኑን እንድትረዱልኝ። ህግና የመንደር ወሬ የተለያየ ነገር ነው እና ፍሬምወርኩ እነሱ አሁን እኛ የእነሱ ደብዳቤ ሲመጣ እኛ ዘጠኙን ሰባትም ስድስትም የምናነሳቸውን ነገሮች አካቶ ስንልክ እሰ ይህንን ኦኬ ተቀብለናል ካሉ በእውነቱ ነገር ክርስቲያናዊ መንገድ ነው፣ በሰላማዊ መንገድ ነው፣ በሰለጠነ መንገድ ነው። ቤተ ክርስቲያኑን አግኝተን አዲስ የምንፈልጋቸው ሰዎች ሰይመን ሁሉ ነገር አልቆ ሰላም ወርዶ ሰላማዊ መንገድ አምልኮታችንን ልናከናወን እንችላለን ማለት ነው። ይህም ሆኖ እንግዲህ ከነሱ ጋር የሚ ደብዳቤ ሲመጣ ያ የሚመጣው ደብዳቤ ምላሻችንን እስከምናዘጋጅ ድረስ እኛ ነፃ ሆነን ግልጋሎታችንን እናበረክታለን። በዛም በኩል በአስተዳደሩም በኩል ጊዜያዊ አስተዳዳሪ ሆነ የሚሰራው የሰላምና የእርቅ ኮሚቴ ስራውን ይሰራል ቤተ ክርስቲያኑን በአግባቡ ያስተዳድራል። ካህናትም እንደዚሁ አገልግሎታቸውን በሰፊው ይሰጣሉ። አሁን እንደሚነገረው አስተዳዳሪው መጥቶ ትእዛዝ ይሰጣሉ፣ ቁልፍ ይከፍታሉ፣ በር ይከፍታሉ። በሳቸውም ዙሪያ ረዥም ሰዓት የፈጀ ውይይት ተወያይተናል። ይሄ ጉዳይ ካላለቀ ካላለፈ በስተቀር አሁንም ቢሆን ደግሜ ነው የምነግራችሁ የእኛ ጉዳይ አልቆ ቦርድ አዲስ ተመርጦ እስካላለቀ ድረስ የደብሩ አስተዳዳሪ በማንኛውም መንገድ ወደ ቤተ ክርስቲያኒቱ አይመለሱም። ይህም በእርግጠኝነት ልንገራችሁ እና ይሄንን አውቃችሁ የሚወራው አሉባልታ ባልታ ታችሁ በአንድነታችሁ በአንድነት ቆማችሁ ቆማችሁ ለቤተ ክርስቲያናችሁ አሁን በደጀነነት አሁንም ለእውነትና እውነት ቆማችሁ መታገል እንዳለባችሁ አብዛኛውን ላሳስብ እፈልጋለሁ። የመንፈስ ትንካሬ ያስፈልጋል። ለሚወራው ነገር ሳይሆን ፊ ውስጥ እንደተወራው መሆነ ዛሬ እኮ መጥቶ ገብቶ ከፍቶ ገብቶ ለምን እዛ ቦታ በተገኙ ነበር። ሆኖም እውነታው እሱ እንዳልሆነ እንድትረዱልኝ እፈልጋለሁ። ስለዚህ በማሚድ ያለው በህግ ነው እዚህ ሀገር ህግ ፍሬምወርክ አለው የሚነገረው የሚሰራውን በህግ ነው የሚሰራው ስለዚህ ያ ፍሬምወርኩ ከህግ ውጭ የሚከናወን ነገር እንደሌለ ተረፍታችሁ አሁንም ቢሆን የቀድሞ ህብረታችሁን አንድ አድርጋችሁ ቤተ ክርስቲያናችሁን በደጀንነት እየጠበቃችሁ በአንድነት ቆማችሁ ለእውነትና እውነት ብቻ ተዋግታችሁ እውነትን ወደ አውደ ምህረት እንድታመጡ ጥያቄን በአጽንኦት አቀርባለሁ በግሌ በተረፈ የሚባለውም የሚደረገውም ነገር ሁሉ አብረን ነው የምናደርገው። ሁሉም ነገር መልካም ነው። በተለይ ጥሩ ነገር ብዬ ኔ ከትናንትናው የተረዳት አንድ ነገር፣ እነሱ የህዝቡ መምጣት ባይኖር አዘግቶ ለመሄድ ምንም ቅንጣት ያህል የማይጠራጠሩ ሰዎች ነበሩ። ግን እኛም ብዙ እንከራከራቸው ነበረ። ለማንኛውም ያለ ክርክር ነው ቦታውን የለጠቁት። ይህ ሁሉ የእሷ ተአምራት ነው። ይህን ተአምራቷን እየተረዳችው አሁንም ምዕመናን አትበታተኑ ወጣቶች ሳትበታተኑ የደብሯ ምዕመን ከያቅጣጫው የሚመጣውም ሳትበታተኑ ካህናትም አንድ ሆናችሁ በቆማችሁበት አለት ላይ አንድነታችን አጠንክራችሁ ትግላችሁን በጋራ መቀጠል እንዳለብንና እውነተኛና ትክክለኛ መሪዎችን አንስተን ቤተ ክርስቲያናችን የሁሉም የሁሉም የከበደ የአየለ ሳይሆን የካህናቱ፣ የወጣቱ፣ የአረጋውያንም፣ የአሮጊቶች በጠቅላላ ለ የሁሉም ቤተ ክርስቲያን እንዲሆን በጋራ መቆም እንዳለብን ለሁሉ ጋራ መቆም እንዳለብን ይሄንን በአጽንኦት አሳስባለሁ። የተለየ ጥያቄ ካለ የምጠይቁኝ በማንኛውም ሰዓት በስልክ የጠይቁኝ ለማስረዳት ሬዲ ነኝ። ያለውን መረጃ በአግባቡ ይዤ አለሁ እና ለማስረዳትም፣ ግልጽ በሆነ መንገድ ለማስረዳት ዝግጁ ነኝ። በማንኛውም ሰዓት እኔን በምታገኙ በመቼም ሌሊት ላልገኝ እችላለሁ እንጂ በቀኑስ አስራ ስድስቱ ሰዓት ላይ ብትደውሉልኝ ላስረዳችሁ በበቂ ሁኔታ ሬዲ ነኝ። ምንም የተደረገ ነገር የለም። ፍሬምወርኩ ነው የተዘጋጀው። ያ ፍሬምወርኩ ከሆነ ሆነ ካልሆነ ግን ሊቲጌሽኑ ይቀጥላል። ምንም የሚያሳስበን ነገር የለም። እኛ የምንፈልገውን ነገር እስከምናገኝ ድረስ ትግላችን ይቀጥላል። እኛም የምንፈልጋቸው ነገሮች ግልጽ ናቸው። የስራ አስፈጻሚ ኮሚቴ የሚባሉትን እዛ ቤተ ክርስቲያን በስራቸው የጎደፈ ስለሆነ አንፈልጋቸውም፣ ቦርዶችን አንፈልጋቸውም። የአስተዳደሩም ስራ አካባቢ ያሉ ችግሮች አሉ። በእነዛ ችግሮች ዙሪያ በሰመረ መልኩ ውይይት አካሄደን ለእኛም የሆነውን ነገር እናዘጋጃለን። ለእኛ የሆነውን ነገር በምናዘጋጅበት ጊዜ ሰላምን፣ ፍቅርን፣ አንድነትን በጎለበትን መልኩ ለማካሄድ ስለሆነ እያንዳንዳችን ለዚህ ራሳችንን ማዘጋጀት መቻል አለብን። ስለዚህ በአጼኖት አንድነታችን ሳይፈረካከት አንድ ቦታ ላይ ቆመ። አሁን በተለያዩ ኢንተርኔቶችና በቫይበር ላይ የሚሰነዘሩ ነገሮች አሉ። ይሄ ሁሉ ከንቱ ውዳሴ ነው። እውነት ካላቸው ይደውሉ፣ እኛ እናስረዳለን። ምንም ጊዜ አለን በአካል የውሸት እንትኖችን ከመለጠፍ ይልቅ በተለይ በከሳሽም ወገን ያሉ ሰዎች መጥቶ ቢጠይቁ እናስረዳለን። የከሰሱትም ሰዎች እራሳቸው መጥቶ ቢጠይቁ እናስረዳቸዋለን ክሊር በሆነ መንገድ። ምክንያቱም መነሻችንም መድረሻም አሉ። ይሄ ቀላል አደለም። በቤተ ክርስቲያኒቷ ውስጥ ስድስት አመት ሙሉ በተለይ በእኛ በተኮርጓሪዎች ደግሞ በሶስት አመት በሂደት የመጣ ትግል ነው። ዝም ብሎ የመጣ ነገር አደለም። በሰንበት ትምህርት ቤቶች አጥኖት ትግል ነው የዚ የተደረሰ በካህናት ከባድ ደረጃ በታገሉ ትግል ነው እዚህ ጋር የተደረሰው። ምክንያቱም ቤተ ክርስቲያኒቷ የሰላም ቦታ መሆን መቻላለ ይሄ ስለሆነ ይህን ሰላም ለማምጣት ለሰላም ደንቃራ የሆኑትን ነገሮች ሁሉ ማስወገድ አለብን። ብናስወግድ በጋራ ነው የምናስወግደው። ስለዚህ አሁንም መንገዱ ብዙ ተጠርጓል፣ ብዙ ቦታው ተስተካክሏል። ራሳቸው ነው አብዛኛውን ኦፈር የሰጡት። አሁን ደግሞ እኛ በምላሽ እነሱ በሰጡት ኦፈር ላይ ራዲካል የምናደረጋቸው ነውቶች አሉ። በዛ በራዲፊኬሽን በሙሉ ተጠርገው ነው የሚሄዱት። ምንም የሚያስፈራን ነገር የለም እና ያ ደግሞ የእኛ የካውንተር ክሌም አለን መልሰን በፍርድ ቤት ያስገባ ነው ክርክር አለ እንግዲህ ይሄ ካልተስተካከለ የእኛም ክርክር እነሱን ይይዛቸዋል ስለዚህ ብዙ ቦታ ርቆ እንደማይሄዱ በእርግጠኝነት ልናገር ይችላለሁ ምክንያቱም በእኛ በኩል ያለው ነገር ብዙ ነገር ያመዘነ ነው በተለይ አሁን ወደዛ ካውንተር ክሌም ያደረግ ናቸው በተለይ በህንጻው አካባቢ ብዙ የተሰሩ ወንጀሎች አሉ ወገኖቼ ወይ እያንዳንዳችን በግልጽ ማወቅ ያለብን ሊነገረን የሚገባ አለን እኔ ቤታችን ቤት እንሰራለን ብለን ሀያ አምስት አመት ተጉዘን ዜሮ ነው የሆነው በነዛ ነው የወጣ ነው ምንም የሚደረግ ነገር የለም። ዛሬ አልፎ ተርፎ ወደ ክስ ነው የሄድ ነው። ስለዚህ እነዚህን የሚዳስስ በርካታ ነገሮችን ይዘን ስለተነሳ በእነዚህ አይነት ሊቲጌሽን ከቀጠሉ ለእኛ ይሰየው ነው። ፍርድ ቤት በምስክር ኩባንያዎች ጠርቶ የሚመሰክሩባቸው ጉዳዮችም ሊኖሩን ይችላሉ። ስለዚህ ኤክስፐርቲስ ዊትነስ የምንጠይቃቸው ቦታዎች ሁሉ ሊኖሩን ይችላሉ። ስለዚህ በሰላማዊና በሰለጠነ መንገድ የምንጠይቃቸውን ነገሮች በአግባቡ ካስረከቡ ምንም ችግር የለም። ያ ነገር እስካልሆነ ድረስ ደግሞ እኛ ምንም የምናደርገው ነገር ስለሌለ ሊቲጌሽኑ ስለሚቀጥል ምንም የሚያስፈራ ነገር የለም፣ የሆነውም ነገር የለም። ዋናው ትልቁ ነገር ያዘጉ ያሰቡት ቤተ ክርስቲያን አለመዘጋቱና በእኛ ስር ሆኖ አገልግሎት መስጠቱ ለእኛ ትልቅ ድል ነው። ይህንን እንደ ድል ቆጥረን በተለይ ደግሞ ሬትሬኒንግ ኦርደር ለሀያ ሶስቱ ሰዎች አድርገው ሀያ ሶስቱ ሰዎች ውጭ ለማቆም የታስበው ሁሉ ከጨዋታ ውጪ መሆኑ ትልቅ ድል ነው። በእነዚህ ዙሪያዎች ላይ አጠንክረን በማየት አንድነታችንን አጠንክረን ህዝባችንን በሰመረ ሁኔታ ማተናወን መቻል ስላለብን፣ በተረፈ በዚህ ላይ የእመቤታችን ረድኤት ከኛ አይለየም። እያንዳንዳችን በጋራ እንቁም። እግዚአብሔር የድል አምላክ ነውና በድል እንደምንወጣው እርግጠኛ ነኝ። ጥያቄ ካለ ክሊር በሆነ መንገድ ላስረዳ ፈቃደኛ ነኝ። በዚሁ እንግዲህ ሌ ስንጨርሻል ተቀብለን ማካሄድ ማይጠቅመንን እኛም እናስቀምጣቸው አሁን ወደ ዘጠኝ አስር ነጥቦች አሉ። የኛ የራሳችን የምናስባቸው ያንን በዛ ዲል ላይ አካተን ወደኋላ እንመልሳለን። ያ በሚመለስበት ጊዜ ያንን እነሱ እሺ ብሎ ከተቀበሉ ቶታሊ ብዙም የክርክር ዘመን አይፈጅም፣ ብዙም ጉዳይ የለንም። ኦልሬዲ እኛ የምንፈልጋቸውን ነገሮች እናደርጋለን። የምናደርጋቸው አዲስ ስምንት ቦርድ አባላት ይሰየማሉ። ቤተክርስቲያኒቱ በአዲስ አመራር ላይ ትችት ወድቃለች። ሁሉም ነገር በአዲስ መልኩ በአዲስ ራዕይ በአዲስ መንፈስ ሰንቆ የሚንቀሳቀስ ነገር ሊሆን ይችላል ብዬ ገምታለሁ። ስለዚህ ይሄንን አሁን የሚደረገውን ድርድር እነሱ የእነሱ ጠበቃ የሚልከውን አይተን አንብበን ተረድተን የተረዳነውን ለእናንተ በአግባቡ አምጥተን ለእያንዳንዱ አባል በእጁ ላይ ደርሶ በዛ ሰነዱ ዙሪያ ተወያይቶ የቤቱ ባለቤት እሱ ስለሆነ ከሱ የሚሰበስቡ አጀንዳዎችን አካተን ከተካተተ በኋላ የቤተ ክርስቲያኒቱን የበላይ ጠባቂ አማክረን የእሳቸው ፊርማ የኖረውን ሰነድ ነው ለኮርት ምን መልሰው። ስለዚህ በማንም ጀርባ የምንሄደው ነገር የለም። በእርግጠኝነት የሚደረገው ነገር በሙሉ ክሊር፣ እያንዳንዱ ሰው የሚያውቀው፣ እያንዳንዱ ሰው ማወቅ የሚገባውን እንዲያገኝ እኛንም መጠየቅ መቻል አለበት። ትናንት በተለይ ማምሻውን በተደረጉ ስብሰባዎችም ላይ የተነሱ ነጥቦች ሁሉም ባካተተ መልኩ እናቀርባለን። ይህንን ነገር አይሄ አይዋጥልኝም ካለ ኢንቨስቲጌሽኑ ይቀጥላል። በትናንትና ሁለትኛም ደግሞ ካውንተር ክሌም አርገናል። ካውንተር ክሌም ማለት ቀደም ሲል እነሱ ከሰውን ነበረ። አንድ ሰው ክስ ከመሰረተ በኋላ መልሶ መክሰስ፣ አይ ከከሳሽ ሆኖ በቀረበበት ሰዓት መክሰስ ስለማይቻል ትናንትና እነሱ ክሳቸውን ድሮፕ ሲያደርጉ ካውንተር ክሌም አርገናል። ያ ካውንተር ክሌም የቤተ ክርስቲያኒቷን ህንጻ በተመለከተ አንዳንድ ነገሮች ቦርዱ ቀደም ሲል ያከናወናቸው የመተዳደሪያ ደንብ ውሰቶችን በተመለከተ እኛም ለኮርቱ ፋይል አድርገናል፣ ከሰናቸዋል ወደ አላ መልሰን። ስለዚህ ያ ነገሮች ስላሉ ቤተ ክርስቲያናችንን በአሁኑ ሰዓት በእኛው እጅ ላይ ሆኖ ዛሬ በተለያዩ ሚዲያዎች አንዳንድ ነገሮች ላይ ሳይ አስተዳዳሪው መቶ ከፍቶ አስተዳዳሪው በምንም መልኩ የፍርድ ቤት ስርዓትና በእውነት የእግዚአብሔር ቤት በእግዚአብሔር እንጂ የምትጠበቀው በእግዚአብሔር እንጂ የምትመራው በስራው አለመሆኑ እያዩ ነው። አልተማሩም እንጂ። እነሱ በማይከፈት ነገር ዘጉት፣ እግዚአብሔር በጥበቡ ከፈተው። እግዚአብሔር ስልጣን አለን ብለው በስልጣናቸው ተመክተው ብዙ ዘመን ብዙ ነገር ሲሰሩ ታገሳቸው፣ ከስልጣን አዋረዳቸው። እንግዲህ እንደ ናቡከደነፆር እያደረጋቸው ነው ብል እንደው ማጋነን አይሆንብኝም። ለመማር ለጠቢብ ሰው አንድ ቃል በቂው ነው፣ ግን አሁንም አልተማሩም። ነገር ግን ባለቀ ሰዓት ያን ጥያቄ ማንሳታቸው ተሸናፊነታቸውን የሚያሳይ ነው። ለድርድር መምጣት አልነበረባቸው እነዚህ ሰዎች። እንግዲህ ይህንን ነገር ደግሞ ለበለጠ ማብራሪያ እንዲረዳ እስኪ አቶ ተደደ መስመር ላይ ያሉ፣ እሳቸው ማብራሪያ ይሰጡበታል። ወደ እሳቸው ሄዳል። በአጠቃላይ በአሁኑ ሰአት ትናንትና የፖርቱ ውሏችን እንዴት ነው የሚለውን ነገር ነው። በሂደት በምን መልኩ ነው ይህንን የምንወጣው የሚለው ነገር ስና መጀመሪያ በሁለት ደቂቃ ሲቀር ነው ያው ክሱን አንስተን አሉ። በእኛ በኩል እንግዲህ በአራት ዋና ዋና ችርቱዞች ዙሪያ ላይ ተዘጋጅተን ሪስትሬኒንግ ኦርደር ተሰጥቶ ቤተ ክርስቲያኒቷ እንዳትዘጋ ነው የእኛ ጩኸት ስለነበረ ያንን ኢሚዲየትሊ ድሮፕ ሲያደርጉ ቤተ ክርስቲያን ክፍት እስከሆነች ድረስ እንግዲህ የሚሉትን ነገር መስማት አለብን። እንግዲህ አምስት አምስት ሰዎችን አቁሞ ነው ለማደራደር በዛን ሰአት በቦርዱም በኩል የቦርዱ ተመራጮችን አላየንም፣ ከነሱ ጋር እንደራደርም። በመሀከል እንግዲህ የሚያደራድሩ የእኛ ጠበቃና የእነሱ ጠበቃ በመሀከል ሆኖ ነው እኛ ጋር ይመጣል መልስ። ቅድም ዶክተር አልማዝ እንዳለችው ነው ይዘ ሂደቱ ግን፣ በአጠቃላይ ማየት ያለብን ምንድን ነው፣ ከድርድሩ ምንድን ነው ያገኘነው? ጭብጥ ለጉዟችን ፍሬምወርክ ነው የተሰራው፣ ፍሬምወርክ ነው ይሄ። ፍሬምወርክ ዝርዝር ሁኔታው ምንድን ነው? በዛሬውም ቀን ከጠበቃው ጋር ተገናኝቻለሁ። ደብዳቤው ከእነሱ ጠበቃ የመጣ ነገር አለ ወይ ብለናል። አልመጣም። በእኛ በኩል እዛ ኮርትን በላይ በነበርንበት ጊዜ ተነስተን ጠበቃው በሚያነብበት ጊዜ በተለይ እኔ ጠሪቸዋለሁ የእኛን ጠበቃ ይሄ ፖሊካልዝም ኦብጀክሽን ማቅረብ ይቻላል ብዬ ኦብጀክሽኑን በወረቀት ስለምንመልስ ይሄ ዲሉን ገና አልጀመርንም። እነሱ ሲልቁ የእነሱ ዲል አይተን የሚጠራው ነገር ሳይሆን ይ ውስድ እንደተወራውማ ከሆነ ዛሬ እኮ መጥቶ ገብቶ ከፍቶ ሆነ እንድትረዱልኝ ይፈልጋለሁ። ስለዚህ ያለው በህግ ነው። እዚህ ሀገር ህግ ፍሬምወርክ አለው። የሚነገረው የሚሰራውን በህግ ነው የሚሰራው። ስለዚህ ያ ፍሬምወርኩ ከህግ ውጭ የሚከናወን ነገር እንደሌለ ተረድታችሁ አሁንም ቢሆን የቀድሞ ህብረታችሁን አንድ አድርጋችሁ ቤተ ክርስቲያናችሁን በደጀንነት እየጠበቃችሁ በአንድነት ቆማችሁ ለእውነትና እውነት ብቻ ተዋግታችሁ እውነትን ወደ አውደ ምሕረት እንድታመጡ ጥያቄን በአጽንኦት አቀርባለሁ በግሌ። በተረፈ የሚባለውም የሚደረገውም ነገር ሁሉ አብረን ነው የምናደርገው። ሁሉም ነገር መልካም ነው። በተለይ ጥሩ ነገር ብዬ እኔ ከትናንትናው የተረዳሁት አንድ ነገር ነው። እነሱ የህዝቡ መምጣት ባይኖር አዘግቶ ለመሄድ ምንም ቅንጣት ያህል የማይጠራጠሩ ሰዎች ነበሩ፣ ግን እኛም ብዙ እንከራከራቸው ነበረ። ለማንኛውም ያለ ክርክር ነው ቦታውን የለጠቁት። ይህ ሁሉ የእሷ ተአምራት ነው። ይህን ተአምራቷን እየተረዳችው አሁንም ምዕመናን ሳትበታተኑ ነው ወጣቶች ሳትበታተኑ የደብሯ ምህመን ከያቅጣጫው የሚመጣውም ሳትበታተኑ ካህናትም አንድ ሆናችሁ በቆማችሁበት አለት ላይ አንድነታችን አጠንክራችሁ ትግላችሁን በጋራ መቀጠል እንዳለብን ና እውነተኛ ና ትክክለኛ መሪዎችን አጥተን ቤተ ክርስቲያናችን የሁሉም የሁሉም የከበደ የአየለ ሳይሆን የካህናቱም፣ የወጣቱም፣ የአረጋውያንም የአሮጊቶች ጠቅላላ ለ የሁሉም ቤተ ክርስቲያን እንዲሆን በጋራ መቆም እንዳለብን ለሁሉ ክፍት ቤት ቤት እንዲሆን በጋራ መቆም እንዳለብን፣ ይህንን በአጽንኦት አሳስባለሁ። የተለየ ጥያቄ ካለ የምትጠይቁኝ በማንኛውም ሰዓት በስልክ ጠይቁኝ፣ ለማስረዳት ሬዲ ነኝ። ያለውን መረጃ በአግባቡ ይዤ አለሁ እና ለማስረዳትም ግልጽ በሆነ መንገድ ለማስረዳት ዝግጁ ነኝ። በማንኛውም ሰዓት እኔን በምታገኙ በመቼም ሌሊት ላልገኝ እችላለሁ እንጂ በቀኑስ አስራ ስድስቱ ሰዓት ላይ ብትደውሉልኝ ላስረዳችሁ በበቂ ሁኔታ ሬዲ ነኝ። ምንም የተደረገ ነገር የለም። የፍሬም ወርኩ ነው የተዘጋጀው። ያ ፍሬም ወርኩ ከሆነ ሆነ ካልሆነ ግን ሊቲጌሽኑ ይቀጥላል። ምንም የሚያሳስበን ነገር የለም። እኛም የምንፈልገውን ነገር እስከምናገኝ ድረስ ትግላችን ይቀጥላል። እኛም የምንፈልጋቸው ነገሮች ግልጽ ናቸው። የስራ መቋሚ ኮሚቴ የሚባሉትን እዛ ቤተ ክርስቲያን በስራቸው የጎደፈ ስለሆነ አንፈልጋቸውም፣ ቦርዶችን አንፈልጋቸውም። የአስተዳደሩም ስራ አካባቢ ያሉ ችግሮች አሉን። በእነዛ ችግሮች ዙሪያ በሰመረ መልኩ ውይይት አካሄድን። ለእኛም የሆነውን ነገር እናዘጋጃለን ለእኛ የሆነው ነገር በምናዘጋጅበት ጊዜ ሰላምን ፍቅርን አንድነትን በጎለበተ መልኩ ለማካሄድ ስለሆነ እያንዳንዳችን ለዚህ ራሳችንን ማዘጋጀት መቻል አለብን። ስለዚህ በአጼኖት አንድነታችን ሳይፈረካከት አንድ ቦታ ላይ ቆመ። አሁን በተለያዩ ኢንተርኔቶችና በቫይበር ላይ የሚሰነዘሩ ነገሮች አሉ። ይሄ ሁሉ ከንቱ ውዳሴ ነው። እውነት ካላቸው ይደውሉ፣ እኛ እናስረዳለን። ምንም ጊዜ አለን። የውሸት እንትኖችን ከመለጠፍ ይልቅ በተለይ በከሳሽም ወገን ያሉ ሰዎች መጥቶ ቢጠይቁ እናስረዳለን። የከሰሱትም ሰዎች ራሳቸው መጥቶ ቢጠይቁ እናስረዳቸዋለን ክሊር በሆነ መንገድ ምክንያቱም መነሻችንም መድረሻም አሉ። ይሄ ቀላል አይደለም። በቤተ ክርስቲያኒቷ ውስጥ በስድስት ዓመት ሙሉ በተለይ በእኛ በተቆርጓሪዎች ደግሞ በሶስት ዓመት በሂደት የመጣ ትግል ነው። ዝም ብሎ የመጣ ነገር አይደለም። በሰንበት ትምህርት ቤቶች አጥኖት ትግል ነው የተደረገው። በካህናት ከባድ ደረጃ በታገሉት ትግል ነው እዚህ ጋር የተደረሰው። ምክንያቱም ቤተ ክርስቲያኒቷ የሰላም ቦታ መሆን መቻላለ ይሄ ስለሆነ ይህን ሰላም ለማምጣት ለሰላም ደንቃራ የሆኑትን ነገሮች ሁሉ ማስወገድ አለብን። ስናስወግድ በጋራ ነው የምናስወግደው። ስለዚህ አሁንም መንገዱ ብዙ ተጠርጓል፣ ብዙ ቦታው ተስተካክሏል። ራሳቸው ነው አብዛኛውን ኦፈር የሰጡት። አሁን ደግሞ እኛ በምላሽ እነሱ በሰጡት ኦፈር ላይ ራዲካል የምናደርጋቸው ነውቶች አሉ። በዛ በራዲፊኬሽን በሙሉ ተደርጎ ነው የሚሄዱት። ምንም የሚያስፈራን ነገር የለም እና ያ ደግሞ የእኛ የካውንተር ክሌም አለ መልስን በፍርድ ቤት ያስገባ ነው። ካልተስተካከለ የእኛም ክርክር እነሱን ይይዛቸዋል ስለዚህ ብዙ ቦታ ርቆ እንደማይሄዱ በእርግጠኝነት ልናገር ይችላለሁ ምክንያቱም በእኛ በኩል ያለው ነገር ብዙ ነገር ያመዘነ ነው በተለይ አሁን ወደዛ ካውንተር ክሌም ያደረግ ናቸው በተለይ በህንፃው አካባቢ ብዙ የተሰሩ ወንጀሎች አሉ ወገኖቼ ወይ እያንዳንዳችን በግልጽ ማወቅ ያለብን ሊነገረን የሚገባን አለን እነ ቤታችን ቤት እንሰራለን ብለን ሀያ አምስት አመት ተጉዘን ዜሮ ነው የሆነ ነው በነዛ ነው የወጣ ነው ደንብ ሳይጠናቀቅ እኛ ጋር ሊደርሱ አይችሉም። ምክንያቱም በህግ የተያዘ ጉዳይ ነው። እኔን እኛ ለቦርድ ደፍሮ መጥቶ በቁልፍ ሊነታ አይችልም። በአሁኑ ሰዓት ቤተ ክርስቲያን በእኛ እጅ ነች ያለችው። እኛ ሊቲጌሽኑ ይቀጥል ካል ሁላችንም ተስማምተን ሊቲጌሽኑ ይቀጥላል። ሁለት አመት ተኩል ሁለት አመት ሶስት አመትም ሊሄድ ይችላል። ያንን እያንዳንዱ ፖይንት ላይ ወጥተን ቴስቲፋይ ማድረግ እንችላለን። ያ የምናደርገው ምንድነው ከእኛ ጋር ካውንተር ክሌም ስላደረግን የፍርድ ይዘቱ ይቀጥላል። ስለዚህ የቤተክርስቲያናችን አገልግሎት በአግባቡ ይሄዳል። በዛ መካከል የቦርዶች የተራዘመን ዘመን ያልቃል። ይሄን ይሄን የመሳሰሉት ነገሮች በእኛም በኩል ጠንከር ያሉ እርምጃዎች አሉ። አሁን ሰዎች በየአደባባይ እልልታ ምናምን ብሎ የሚችሉት ነገር ሁሉ ከእውነት የራቀ ሀሰት መሆኑን እንድትረዱልኝ። ህግና የመንደር ወሬ የተለያየ ነገር ነው እና ፍሬምወርኩ እነሱ አሁን እኛ የእነሱ ደብዳቤ ሲመጣ እኛ ዘጠኙን ሰባትም፣ ስድስትም የምናነሳቸውን ነገሮች አካትን ስንልክ ይህንን ኦኬ ተቀብለን ተቀብለናል ካሉ በእውነቱ ነገር ክርስቲያናዊ መንገድ ነው፣ በሰላማዊ መንገድ ነው፣ በሰለጠነ መንገድ ነው። ቤተ ክርስቲያኑን አግኝተን አዲስ የምንፈልጋቸው ሰዎች ሰይመን ሁሉ ነገር አልቆ ሰላም ወርዶ ሰላማዊ መንገድ አምልኮታችንን ልናከናወን እንችላለን ማለት ነው። ይሄም ሆኖ እንግዲህ ከእነሱ ጋር ደብዳቤ ሲመጣ የሚመጣው ደብዳቤ ምላሻችንን እስከምናዘጋጅ ድረስ እኛ ነፃ ሆነን ግልጋሎታችንን እናበረክታለን። በዛም በኩል በአስተዳደሩም በኩል ጊዜያዊ አስተዳዳሪ ሆኖ የሚሰራው የሰላምና የእርቅ ኮሚቴ ስራውን ይሰራል። ቤተ ክርስቲያኑም በአግባቡ ያስተዳድራል። ካህናትም እንደዚሁ አገልግሎታቸውን በሰፊው ይሰጣሉ። አሁን እንደሚነገሩ አስተዳዳሪው መጥቶ ትእዛዝ ይሰጣሉ፣ ቁልፍ ይከፍታሉ፣ በር ይከፍታሉ። በሳቸውም ዙሪያ ረዥም ሰዓት የፈጀ ውይይት ተወያይተናል። ይሄ ጉዳይ ካላለቀ በስተቀር አሁንም ቢሆን ደግሜ ነው የምነግራችሁ የእኛ ጉዳይ አልቆ ቦርድ አዲስ ተመርጦ እስካላለፈ ድረስ የደብሩ አስተዳዳሪ በማንኛውም መንገድ ወደ ቤተ ክርስቲያኒቱ አይመለሱም። ይህን በእርግጠኝነት ልንገራችሁ እና ይሄንን አውቃችሁ የሚወራው አሉባልታ በአንድነታችሁ በአንድነት ቆማችሁ ለቤተ ክርስቲያናችሁ በደጀንነት አሁንም ለእውነትና እውነት ቆማችሁ መታገል እንዳለባችሁ አብዛኛውን ላሳስብ ፈልጋለሁ። የመንፈስ ጥንካሬ ያስፈልጋል ለሚ